ከዛ እኔ እናሱ መሀል አንድ ለኦዲንስ ያልነገር ነው ከባድ ሚስጥር አለና ከሩታ ጋር ያለውን ነገር ፈቶ ተጅራመቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው። ሰላም ሰላም፣ ሰላም እንዴት ናችሁ? ምድ የተከበራችሁ ያኔ ቤተሰቦች ደህና ናችሁ? አይ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ እንደምታዩት ቦርሳዬን ጓዜን ጠቅልዬ ነው ወደ እናንተ የመጣሁትኝ። ያው ከባህርዳር ከመጣውኝ ወደ አዲስ አበባ ትንሽ ቆየ ሳምንት አካባቢ ሊሆነኝ ነው። እዚህ ከመጣውን በኋላ ያለውን ነገር ትንሽ ወደለና ለእናንተ ለማሳየት ሞክር ያለሁኝ። ያው አላቅም ማለት ነገሮች ባላሰብኳቸው መንገድ ነው እየሄዱብኝ የነበሩት። እዚህ ከመጣው በኋላ ለመጀመሪያ ጊዜ ስመጣ ከአብርሃም ጋር ተገናኝቼ ነገሮችን ምናምን ፊክስ አደርጋለሁ ብዬ ነበር ያሰብኩትኝ። ግን መጀመሪያ አብርሃምን ሳገኘው በቃ ህመሜን ረስቼ ምናም ምናምን ሌላ ነገር ነበር የተፈጠረው ና ምን ማድረግ እንዳለብኝና ግራ እስከሚገባኝ ድረስ እሱንም አሩቸዋለሁኝ። ከዚያም አልፎ ሩታንም ለማግኘት ሞክሬ ያለሁኝ። ሁን የፍቃደኛ ባልሆንም እዚ የመጣሁት አብርሃምን ለማግኘት ነበረ። እንግዲህ እሱንም አግኝቼው ብዙ ነገሮችን ጠይቄያለሁ። ከካሜራ ጀርባም እና ከካሜራ ጀርባ ለእኔ የሚለኝ ነገር አብርሃም ስጠይቀው የሚሰጠኝ መልስ እና ካሜራ ላይ ደግሞ የሚሰጠኝ መልስ እኩል አይደለም። ማለት ለምንድ ነው እንደዚህ ያረከው? አብርሃም ሩታ ለስራ ነው የቀረብኳት፣ አዎ ነው ለስራ ነው የቀረብኳት እና ምናምን እያለ ብዙ ነገር ነው የሚለኝ እኔ ከካሜራ ጀርባ። ካሜራ ላይ ሆነን ደግሞ ለኦዲየንሲ ይህን ነገር መናገር አለብ? ምንድነው ነገሩ ተናገር ስለው የሚናገረው ሌላ ነው ማለት ነው። እኔና አብርሃም መሀል ያለ አንድ ሚስጥር አለ። እሱም ማውጣት አልፈለገም። አብርሃም እና ሩታንም አገናኝቶኛል ታውቃላችሁ። ሩታ በባህሪዋ የሰው ክብር የላትም፣ አላውቅም ማለት አንድ ሰው ሰው ለመባል የሆነ ሰው ሪስፔክት ማድረግ አለበት፣ ማንኛውም ሰው። እኔም ባከበረኝ ልክ ነው ላከብረው የሚችለውና ክብር በጎደለው መልክ ነበረ እሷ ስታወራኝ የነበረው ሩታ ሲጀመርም እሷም ማግኘትም አልፈልግም ነበረ። ልክ እንደ አብርሃም እሷም ከካሜራ ጀርባ የምታወራኝ ነገር እና ካሜራ ላይ ቆመን የምታወራኝ ነገር ሌላ ነው ማለት። ማመን አልፈለጉም የተፈጠረባቸውን ነገር እና ለማስረዳት ሞክር ያለሁኝ እኔ በቃ ማለት ሙሉ ለሙሉ ነገሩን ለመካድ ነው ያሰቡትኝ። አሁን አብርሃም ያለበትን ሁኔታ እናውቃለን፣ ሁላችንም ግራ ገብቶታል ምናምን አብርሃም ያቀረበልኝ ነገር ምንድነው? ነው ቡታጅራ እንድትሄድ ይፈልጋለሁ፣ እኔ ነገሮችን ከሩታ ጋር ጨርሼ ምናምን አንቺ ጋር መምጣት ካለብኝም አንቺ ጋር መጣለው ነው ያለኝ። ና ማለት ደስተኛ አልነበርኩም እኔ ቡታጅራ በመሄድ ምክንያቱም እኔ ባወራሁት ነገር ማንም ሰው ላይ ያምነኝ አልቻለም። ብዙ ሰዎች እንደውም እየሰደቡኝ ምናምን አንቺ ውሸታም ነሽ እያሉኝ ያሉት ና እሱን ነገር አብርሃም ማስተካከል ይችላል ዘን እኔ እንዲያስተካክልልኝ ነው እዚህ የመጣውትኝ እውነት አሁን እንዲያወጣ በቃ ይህ እኮ እውነት ነው ምንም የሚካድ ነገር አይደለም ከሩታ ጋር ለስራ ነው የቀረቡት አላቅም እኔ ለስራ በተቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ሊሆን ነገር ኖሮ ሊሆን ይችላል እሱን አላቅም ግን እሱን ለመደበቅ ይመስለኛል እና እውነቱን እየደበቀ ነው ያለው አብርሃም ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣውትኝ ሩታንም ማግኝቻት። ማለት ሲጀመር ማንም ሰው በማንም ሰው ህይወት ውስጥ እጁን ማስገባት አይችልም። ሩታ ለኔ ስትለኝ የነበረውን ምናልባት ሰምታችኋል። ትናንትም ከትላንት ወዲያም የተለቀቁ ቪዲዮዎች አሉ። ሩታ ቻናልም ላይ የተጫነ ቪዲዮ አለና እሷም ጭምር ማለት ተነጋግረው ሊሆን ይችላል። አላቅም ወደ ብታጅራ እንዲሄድ ነው የፈለገችው እሷም ጭራሽ ከሱም አልፎ አንቺ ነሽ ወደ ህይወቴ የገባሽ ከህይወቴ ውጪ ምናምን እያለችኝ ነው ያለችውና፣ ሲጀመር እኮ ህይወት ውስጥ የገባችው እሷ እንጂ እኔ አይደለሁኝም። ምናልባት ባለማወቅ እኔ ያኔ ማድረግ የሌለብኝን ነገር አድርጌ ይሆናል። በዛ ሰዓት ማስቀደም የነበረብኝ ጉዳዮች ስለነበሩ እሱን አስቀድሜ ከሩታ ጋር እንዲሰራ ከቅጅለት ነበር የሄድኩትኝ ያ የእኔ ጥፋት ነው። ግን ማለት የእነሱ መካዳውን እኔ ምንም ሊገባኝ አልቻለምና እሷ በእኔ ህይወት ገብታ ውታጅራ መሄድ ያለብሽ ከህይወታችን ውጪ ምናምን እያለችኝ ነው ያለችውና፣ ሲጀመር ህይወቴ ውስጥ የገባችው እሷ እንጂ እኔ አይደለሁኝም። ህይወት የሰውን ህይወት አትበጥብጪ። ሲጀመር የተበጠበጠው የኔ ህይወት ነው። ህይወቴን የበጠበጠው አብርሃም የኔን፣ እንጂ የማንንም ህይወት አይደለም። እኔ ማለት የነ ሩታን ህይወት እኔ አይደለሁም የበጠበጥኩት፣ ሩታና አብርሃም የኔን ህይወት ነው የበጠበጥኩት። እውነቴን ነው እየካዱኝ ያሉት፣ ስሜን ማንነቴን ነው እያጠፋ ያሉትና አብርሃም አግኝቶኝ ያው ቪዲዮ ለቅቅ ያለሁኝ ና ሩታ እንዴት ጠይቆኝ ነበረ። እኔ እንዴት ፍቃደኛ የለው ማለት ሩታ አብርሃም ላይ እጇን አንስታበታለች፣ አብርሃምን እስከ መምታት ደርሳለች። ሶ እሱ ላይ ያደረገችውን ነገር እኔ ላይ ማድረግ ነው የፈለገችው ና ኢቭን አብርሃምን ስትመታው እኔ አጠገቧ ብሆን አላቅም፣ በቃ ማድረገውን ነገር ሳስበው በቃ ይሆን ነገር አረጋት ነበረ። እና ለሱም ሰላም ከኔ ጋር ቡታጀራ ሄዶ እራሱን አረጋግቶ ነገሩን ፊክስ አድርጎ ይመጣል ብዬ ነበር ያሰብኩት። ሄጂ እስካለኝ ድረስ እኔ እዚህ ስመጣ ነገሮችን ለማስተካከል ነው የመጣሁት። ሁሉንም ነገር አስተካክላለሁ ብዬ ነበር የመጣሁት። ና ያን ነገር ማድረግ አልቻልኩኝም። ያው በአንዳንድ ጉዳዮች እኔ ያን ነገር ማድረግ እስካልቻልኩኝ ድረስ እኔ ቡታጅራ ከሄድኩኝ አይቀር አብርሃም ከኔ ጋር ሄዶ ነገሮችን መፍታት አለበት ብዬ ነበር ያሰብኩት። እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ። በቃ ሂጂ ብሎኛል። አብርሃም ቡታጀራ ሂጂ እኔ መጥቼ ሁሉንም ነገር አሁን ከአንድ ቀን ከሁለት ቀን በኋላ እመጣለሁ ቡታጀራ ብሎኝ ቃል አስገብቼው ነው ዛሬ ልሄድ እቃዬን ሰብስቤ የተነሳሁት። እና ማለት እኔ መሄድም አልፈልግም ነበረ፣ እሱም በዚህ ሁኔታ ውስጥ ሆኖ እኔም እንደዚህ ሆኜ ድጋሚ እዛ ሄጄ አሁንም ሌላ ታሪክ ማለት ነውና አብርሃም ቃል ስለገባልኝ እሱም ትንሽ መረጋጋት ስላለበት ከሩታ ጋር ያለውን ነገር ፈቶ ቡታጅራ መቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው። እኔ ነገሮችን ከሩታ ጋር ጨርሼ ምናምን፣ አንቺ ጋር መምጣት ካለብኝም አንቺ ጋር መጣለው ነው ያለኝ። እና ማለት ደስተኛ አልነበርኩም እኔ ቡታጅራ በመሄድ ምክንያቱም እኔ ባወራሁት ነገር ማንም ሰው ላይ ያምነኝ አልቻለም። ብዙ ሰዎች እንደውም እየሰደቡኝ ምናምን፣ አንቺ ውሸታም ነሽ እያሉ እያሉኝ ያሉት እና እሱን ነገር አብርሃም ማስተካከል ይችላል። ዘን እኔ እንዲያስተካክልልኝ ነው እዚህ የመጣውት እውነታውን እንዲያወጣ በቃ። ይህ እኮ እውነት ነው፣ ምንም ሚካድ ነገር የለም። ከሩታ ጋር ለስራ ነው የቀረቡት፣ አላቅም። እኔ ለስራ በተቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ሊሆን ነገር ኖሮ ሊሆን ይችላል። እሱን አላቅም። ግን እሱን ለመደበቅ ይመስለኛል ና እውነቱን እየደበቀ ነው ያለው አብርሃም። ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣውቲ ሩታንም ማግኘቻት ማለት ሲጀመር፣ ማንም ሰው በማንም ሰው ህይወት ውስጥ እጁን ማስገባት አይችልም። ሩታ ለኔ ስትለኝ የነበረውን ምናልባት ሰምታችኋል። ትናንትም ከትላንት ወዲያም የተለቀቁ ቪዲዮዎች አሉ። ሩታ ቻናልም ላይ የተጫነ ቪዲዮ አለና እሷም ጭምር ማለት ተነጋግረው ሊሆን ይችላል። አላቅም። ወደ ብታጅራ እንዲሄድ ነው የፈለገችው እሷም ጭራሽ ከሱም አልፎ አንቺ ነሽ ወደ ህይወቴ የገባሽው ከህይወቴ ውጪ ምናምን እያለች ነው ያለችው። ና ሲጀመር እኮ ህይወት ውስጥ የገባችው እሷ እንጂ እኔ አይደለሁኝም። ምናልባት ባለማወቅ እኔ ያኔ ማድረግ የሌለብኝ ነገር አድርጌ ይሆናል። በዛ ሰዓት ማስቀደም የነበረብኝ ጉዳዮች ስለነበሩ እሱን አስቀድሜ ከሩታ ጋር እንዲሰራ ፈቅጅለት ነበር የሄድኩት። ያ የእኔ ጥፋት ነው። ግን ማለት የእነሱ መካዳውን እኔ ምንም ሊገባኝ አልቻለም። ና እሷ በእኔ ህይወት ገብታ ውታድራሜ ያለብሽ ከህይወታችን ውጪ ምናምን እያለች ነው ያለችው። ና ሲጀመር ህይወቴ ውስጥ የገባች እሷ እንጂ እኔ አይደለሁኝም። የሰውን ህይወት አትበጥብጪ። ሲጀመር የተበጠበጠው የእኔ ህይወት ነው። ህይወቴን የበጠበጠው አብርሃም የእኔን እንጂ የማንንም ህይወት አይደለም። እኔ ማለት የነ ሩታን ህይወት እኔ አይደለሁም የበጠበጥኩት። ሩታና አብርሃም የእኔን ህይወት ነው የበጠበጡት። እውነቴን ነው እየካዱኝ ያሉት። ስሜን ማንነቴን ነው እያጠፉ ያሉት። ና አብርሃም አግኝቶኝ ያው ቪዲዮ ለቅቅ ያለሁኝ ና እንዴት ጠይቆኝ ነበረ። እኔ እንዴት ፍቃደኛ የለው ማለት፣ ሩታ አብርሃም ላይ እጇን አንስታበታለች፣ አብርሃምን እስከ መምታት ደርሳለች። ሶ እሱ ላይ ያረገችውን ነገር እኔ ላይ ማድረግ ነው የፈለገችው። ና ኢቭን አብርሃምን ስትመታው እኔ አጠገቧ ብሆን አላውቅም። በቃ ማድረገውን ነገር ሳስበው በቃ የሆነ ነገር አረጋት ነበረ። እና ለሱም ሰላም ከኔጋ ቡታ ቡታጅራ ሄዶ እራሱን አረጋግቶ ነገሩን ፊክስ አድርጎ ይመጣል ብዬ ነበር ያሰብኩት። ሄጂ እስካለኝ ድረስ እኔ እዚህ ስመጣ ነገሮችን ለማስተካከል ነው የመጣሁት። ሁሉን ነገር አስተካክላለሁ ብዬ ነበር የመጣሁት፣ እና ያን ነገር ማድረግ አልቻልኩኝም። ያው በአንዳንድ ጉዳዮች እኔ ያን ነገር ማድረግ እስካልቻልኩኝ ድረስ፣ እኔ ቡታ ጅራ ከሄድኩኝ አይቀር አብርሃም ከኔጋ ሄዶ ነገሮችን መፍታት አለበት ብዬ ነበር ያሰብኩት። እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ። በቃ ሂጂ ብሎኛል። አብርሃም ብታጀራ ሂጂ፣ እኔ መጥቼ ሁሉንም ነገር አሁን ከአንድ ቀን ከሁለት ቀን በኋላ እመጣለሁ ብታጀራ ብሎኝ ቃል አስገብቼው ነው ዛሬ ልሄድ እቃዬን ሰብስቤ የተነሳውትኝና፣ ማለት እኔ መሄድም አልፈልግም ነበረ። እሱም በዚህ ሁኔታ ውስጥ ሆኖ እኔም እንደዚህ ሆኜ ድጋሚ እዛ ሄጄ አሁንም ሌላ ታሪክ ማለት ነው እና አብርሃም ቃል ስለገባልኝ እሱም ትንሽ መረጋጋት ስላለበት ከሩታ ጋር ያለውን ነገር ፈትቶ ብታጅራ መቶ ከኔ ጋር እንደሚሆን ቃል ስለገባልኝ ነው የሚሄደውና ብታጅራ ስመጣም ብዙ ችግር ተፈጥሮ ነው እዚህ የመጣሁት። ከቤትም ፍቃደኛ አልነበሩም ግን እዛ ሆኜ ምንም ሰላም ስላልተሰማኝ ነበር እዚህ የመጣሁት ማለት ወንድሜም ደውሎ አሁን ለቤት ትፈልግሻለሁ ብሎኛል። እዛ ከሄድኩኝም በኋላ የሚፈጠረውን ነገር አላውቅም። ማለት በቃ ከቤተሰብ ያለሁበትም ሁኔታ ሰላም አይደለም እና ቅርብ ጊዜ ወንድሜ ደውሎልኝ ነበር። እሱም ነይ ስላለኝ አብርሃምን ቃል ስለገባልኝ ልሄድ ነው እና አላውቅም ማለት በዚህ ልክ እውነት ለምን እንደሚደበቅ እኔ ግራ እስከሚገባኝ ድረስ ማለት ነው። እውነት ያለው ሰው አይኖርም። በቃ የራሳቸውን የሆነ ራሳቸው ጋር ያለውን ነገር ለመደበቅ ብለው የእኔን እውነት እየቀበሩ ነው ያሉት እና ሁሉም ሰው ለራሱ ነው፣ በቃ ራሱን ለማዳን ነው። አሁን እነሱ እስከ ዛሬ ድረስ ሰርተዋል። ሁለት አመት ሶስት አመት ምናምን ሊሆናቸው ነው እና እስከ ዛሬ ያለው ነገር ውሸት ነው እንዳይባሉ ነው የእኔን እውነት እየደበቁ ያሉት ና አብርሃምን ነግሬያቸዋለሁ ከካሜራ ጀርባ ሳወራው በቃ በጣም ተወዛግቧል። የተፈጠረውንም ነገር እየነገረኝ ነው። ከዛ እኔ እና እሱ መሀል አንድ ለኦዲንስ ያልነገር ነው ከባድ ሚስጥር አለ እና እሱ እንዲወጣበት አልፈለገም አብርሃም። እና የራሳቸውን ማለት የራሳቸውን ማንነት ለመገንባት ራሳቸው እውነተኛ ናቸው ለመባል የእኔ እውነት እየቀበሩ ነው ያሉት። እና እኔ አሁን ምን ማድረግ እንዳለብኝላ አላውቅም። ሰው ለምን እንደዚህ እንደሚያደርግ ማለት በዚህ ልክ ለምን እኔ እንደሚበድሉኝ ጭራሽ ግራ ነው የገባኝ። ከዛም አልፎ ደግሞ ሩታ በቃ በኮንፊደንስ ነው የምታወራው እና የምር በጣም ነው የሚገርመኝ። ህይወት ውስጥ ገባሽ፣ ህይወቴን በጠበጥሽ ምናምን ትለኛለች፣ ልክ እንደ እውነተኛ ሰው ማለት ነው። እና ማለት በቃ ግራ ገባኝ። ይሄ ነገር እኔም ነው ግራ ያጋባኝ፣ ምክንያቱም የተበጠበጠ የኔ ህይወት ነው። ህይወቴን በጠበጥሽ የምትለኝ እሷ ናት እና በቃ ምንም ማድረግ ስለማልችል ዛሬ ግዴታ ወደ ቡታጅራ መሄድ አለብኝ። ያው ነግሬያቸዋለሁ፣ ቤት ያለውን ነገር ማስተካከል ስላለብኝ እርግጠኛ ነኝ አብርሃም ምሎ ነው ቃል ገብቶልኝ አውርተን ቃል ገብቶልኝ ነው። ከሁለት ቀንና ከሶስት ቀን በኋላ እመጣለሁ ቡታጅራ ራሴ መጥቼ ሁሉን ነገር አስተካክላለሁ፣ ከሩታ ጋር ያለውን ነገር ፈትቼ ከአንቺ ጋር እሆናለሁ ብሎኝ ነው። እና ዛሬ ልሰናበታችሁ ነው፣ ወደ ቡታጅራ ልመለስ ነው፣ ወደ እናንተ የመጣውትኝ እና ማለት እኔ ሲጀመር ወደ ሚዲያ ስመጣ እውነቱን ለመናገር ማለት ያለውን ነገር ለማውራት እንጂ እውነቱን ለመናገር እንጂ እኔ የሚዲያ ሰው ሆኜ አይደለም፣ ሌላ ሌላ ነገሮች የምናገር አይነት ሰው ሆኜ አይደለም። ግን እውነታውን ማውጣት ስላለብኝ ታውቃላችሁ። ማለት አሁን ቀንሷል እንጂ ከዛ በፊት ያሉት የዛቻ መልእክቶች፣ ከቤት እንዳልወጣ ምናምን የሚያረጉኝ ብዙ ሰዎች ነበሩ፣ እየደወሉ የሚያስፈራሩኝ ሰዎች ነበሩና። ያንን ነገር አውጥቼ እኔ ነፃ ለመሆን፣ ነፃነቴን ለማሳወቅ እና እውነታውን ለማውጣት እንጂ የመጣሁትኝ እኔ የሚዲያ ሰው አይደለሁኝም። አሁንም ቢሆን የኔን ሀሳብ የኔን እውነታ ለመስማት ሰብስክራይብ እያደረጋችሁ የምትከታተሉኝ ሰዎች ከልብ አመሰግናለሁ። በዚያው ልክም ማለት በእርግጥ እኔ አሁን ላይ ማንም ሰው የለም ከጎኔ እነሱ ማለት ከጎናቸው ብዙ ሰው አለ ምናምን የእነሱ ነገር ነው እውነት ተብሎ የሚወሰደው። እኔ እውነተኛዋ እኔ ሆኜ የእኔን ነገር ግን ካንስል እያደረጉብኝ ነው ያሉት። ምክንያቱም እነሱ ብዙ ሰው ያውቃሉ ብዙ ሰው አላቸው ምናምን፣ ስለዛ እውነተኛ ተደርገው ነው የሚወሰዱት። እንደዚያም ሆኖ ግን ከኔ ጋር ሆናችሁ አይዞሽ፣ ፈርቺ እውነታውን አውጪ እንዳትፈር እያላችሁ ቀጥታም እየደወላችሁ የምታወሩኝ ሰዎች አላችሁና እናንተንም ከልብ አመሰግናለሁኝ። በዚያው ልክ ደግሞ ቤት እንድቀር ማለት ሴት ልጅ ቤት ትቀራለች ምናምን እንደዚህ አይነት ሀሳብ ወስዳችሁ ነው መሰለኝ ቤት እንድቀር የምታረጉኝ ሰዎች አንቺ ውሸታም ነሽ ብላችሁ ሰብራችሁ ቤት ልታስቀምጡኝ የምትፈልጉ ብዙዎቹ ናችሁ። ና እናንተም እንግዲህ ልብ ይስጣችሁ ፈጣሪ። ሌላ ምንም ምለው ነገር የለኝም። ያው ብያለኝ ከዚህ በፊት እውነት ማለት እውነቱ እስኪወጣ ሊቆይ ይችላል። እውነት እስኪወጣ ሊዘገይ ይችላል እንጂ የሆነ ቀን በቃ መታወቁ አይቀርም። እናንተም ምናልባት ያወራችሁ የምትሰዱኝ ሰዎች ታፍራላችሁ። እውነቱን ስታውቁ አላቅም። መጨረሻውን ፈጣሪ ነው የሚያውቀው እና እውነተኛዋ እኔ እንደሆንኩኝ ስታውቁ ታፍራላችሁ። እናንተም ነገሩን ሳታውቁ ሰው ላይ ባትፈርዱ ጥሩ ነው። ሴት በመሆኔ ባትጫኑኝ፣ ቤት እንድቀር ባታደረጉኝና ከጎን የሆናችሁ ብታበረታቱኝ መልካም ነው ብዬ አስባለሁኝ። የምታበረታቱኝም ሰዎች ከልብ አመሰግናለሁ። እንግዲህ እንደነገርኳችሁ ዛሬ ወደ ቡታጅራ ነው። ደስተኛ ባልሆንም ግን ግዴታ ማድረግ ስላለብኝ፣ ለእናንተ ማሳወቅ ስላለብኝ፣ እውነታውን መንገር ስላለብኝ ነው ወደ እናንተ የመጣትኝ። አመሰግናለሁ። ለመኖ እየተፍጨረጨርኩኝ በምድሪ አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር አይወጣኝ ክፉ ልናገር የህይወት ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ